ከበድ ያለ ፍንዳታ ከጎተራ እስከ ሰሜን ሆቴል የተሰማ ከአቃቂ እስከ ኮተቤ ቀልብ ነው የገፈፈ። መታሰቢያ ሸዋዬ ልማ ከቢቢሲ ጋር ባደረገችው ቆይታ የዚያን ጊዜ 12 ዓመት ታዳጊ እንደነበረች ትናገራለች። ከእንቅልፋችን የቀሰቀሰን ፍንዳታው ነበር። መሬት የሚያንቀጠቅጥ አይነት ፍንዳታ ነበር። በዚያ ላይ ጨለማ ነው። ምን እንደሆነ አላወቅንም። እስከዛን ዕለት ከሰማናቸው ፍንዳታዎችም በጣም የተለየ ነበር። ሁሉም ሰው ተነሳ፣ ነገር ግን ግራ በገባው ስሜት ውስጥ ነበር። ጦርነት ነው እንዳንል ጦርነቱ አልቋል። ምንን በለው እየቆየ ሲመጣ የጥይት የሚመስሉ ትንንሽ ፍንዳታዎች መስማት ጀመርን። ፍንዳታውን የሸሹ ሰዎች እግራቸው ወደ መራቸው በአራቱም የከተማዋ አቅጣጫ መትመም ያዙ። ወደ እነ መታሰቢያ ሰፈርም የመጡ አልጠፉም። እንግዲህ አስበው፣ ትላለች መታሰቢያ ለቢቢሲ። እንግዲህ አስበው፣ ሰፈራችን ሰሜን ማዘጋጃ ነው፣ ግን ፍንዳታውን የሸሹ ሰዎች በግምት ከፍንዳታው አንድ ሁለት ሰዓት በኋላ እኛ ሰፈር ደርሰዋል። ወላጆቼ ወጥተው ሲጠይቁ ፍንዳታ እንደሆነ ተረዱ። የሚቀጣጠል ነገር እንዳለም ከሰዎቹ ሰሙ። ወላጆቼም ግራ ገብቷቸው ነበር። እኛም እንውጣ ወይስ ትንሽ እንጠብቅ አይነት ነገር ነበር የነበረው። መጨረሻ ላይ አንድ ድብልቅልቅ ያለ ፍንዳታ ተሰማ። በጣም ከባድ ከመሆኑ የተነሳ መስኮታችን ሁላ የሚረግፍ ነበር የመሰለው። ይድነቅ አብርሃ ደግሞ ክስተቱን ለመዘገብ ካሜራቸውን አንግበው ወደ ስፍራው ካመሩ ሰዎች መካከል ነበር። ምሽት ላይ ዜና ሲነበብ ካደጋው ሌላ አስደንጋጭ ዜና ተሰማ። ታዋቂው ጋዜጠኛ መሐመድ አሚን በፍንዳታው ምክንያት አንድ እጁን ማጣቱ። ይድነቅ ስለ መሐመድ የሚያስታውሰውን ሲያወጋ እኛ በስፍራው ስንደርስ መሐመድና ሌሎች ዓለም አቀፍ ጋዜጠኞች ፎቶ እያነሱ ነበር ይላል። መሐመድ አሚን እጁ ላይ ጉዳት የደረሰበት በሁለተኛው ፍንዳታ ነው። ከዚያ በፊት ግን ፍንዳታውንና አካባቢውን እየዞረ ሲቃኝ ምስልም ሲወስድ ነበር። ነገር ግን ሁለተኛው ፍንዳታ የእርሱን ግራ እጅ የባልደረባውን ጆን ማታይን ነፍስ ሊወስድ ግድ ሆነ። እነዚህማ ለገንዘብ ብለው ነው እንጂ እንዴት እንዲህ አይነት ስፍራ እየገቡ ፎቶ ያነሳሉ? በማለት ራቅ ብለን የቆምነው እኔና የእኛ ካሜራ ክሩ ስናወጋ ነበር ይላል ይድነቅ የሞን ጀግንነት ሲያስታውስ። አደጋው ሲደርስ በስፍራው የነበረው አምቡላንስ ወደ ሆስፒታል ወሰዳቸው። በቦታው ግርግር ነበረ። ካሜራቸውን ጥለው ነበር የሄዱት እኛንን ካሜራቸውን ሰብስበን ያስቀመጥንላቸው የዚያን ጊዜ ታዳጊ የነበረችው ለመታሰቢያ ስለ መሐመድ የሰማችሁን ታስታውሳለች። ቀልቤን ስቦት የነበረው ምሽት ላይ የተነገረው ዜና ነው። መሐመድ አሚን በፍንዳታው ምክንያት ጉዳት ደረሰበት ተብሎ ሲነገር መሐመድ አሚን ለእኔ በጣም ትልቅ አይዶል ብዬ የምለው ጋዜጠኛ፣ ከኢትዮጵያ ጋር ልዩ ቁርኝት ያለው ሰው ነው። መሐመድ አሚን አንድ እጁ ጉዳት ደርሶበት እንኳ በአንድ እጁ ይቀርጽ ነበር አሉ። እውነት ይሁን ማንያው ጋ የነበረ እንዲሉ ይህን ጥያቄ ለይድ ነቅ ሰነዘርንለት ይላል ቢቢሲ።